ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ። ይህ በጣና ቴሌቪዥን ብቻ እየተዘጋጀ የሚቀርብላችሁ የአማራ ሕዝብ የህልውና ትግል መሪዎቹ ጀግኖች አርበኞች ከጦር ግንባር ባንደበታቸው የተጋድሎ ውሏቸውን የሚናገሩበት ጣና ጀግኖች አምባ ፕሮግራማችን ነው። የዛሬው ጣና ጀግኖች አምባ ዝግጅታችን ተረኛ እንግዳ አድርገን የጋበዝንላችሁ በአማራ ፋኖ ጎንደር ጠቅላይ ግዛት እዝ የሁለት መቶ ስድስተኛ ኮርና የገብርዬ ክፍለ ጦር አደረጃጀት ዘርፍ ኃላፊውን አርበኛ ብርሃኑ መኮነንን ነው። አርበኛ ብርሃኑ መኮነን በቅርቡ በባንዳዎች ህይወቱ ያለፈው ታላቁ አርበኛ፣ የአማራ ህዝብ ትግል ምልክት፣ የፋኖ ቀንዲል የነበረው የአርበኛ ከፍ ያለው ደሴ የቅርብ ወዳጅና ወንድም ነው። አርበኛ ብርሃኑ መኮንን ስለ ወቅታዊና ቀጣይ የትግል ጉዞዎች ከጣና ቴሌቪዥን የግንባር ዘጋቢ ጋር ቆይታ አድርጓል። ፕሮግራማችንን እስከ መጨረሻው እንድትከታተሉ እየጋበዝን በቀጥታ ወደ ቃል መለልሱ እናመራለን። ስሜ አርበኛ ብርሃን መኮንን እባላለሁኝ። የጎንደር ጠቅላይ ግዛት የሁለት መቶ ስድስተኛ ጦር የአደረጃጀት ዘርፍ ኃላፊና የገብርዬ ክፍለ ጦር የአደረጃጀት ዘርፍ ኃላፊ ነኝ። መልካም አርበኛ ብርሃን ሰሞነኛ ያሉ ጉዳዮች ምን ይመስሉ ነበረ? እስኪ በዚህ ቆይታችንን እንጀምር። ያው ሰሞኑን እንትን ያለው እንደሰማችሁት ነው። ከተለያየ ቀጠና በተውጣጣ በተለይ ከዚህ ከአጎራባች ቀጠናዎች ጋራ በሽምግልና መልክ ያለውን የአካባቢ ችግር እና የቀጠናዊ ችግር በተለይ እንደ አማራ ፋኖ ጎንደር ጠቅላይ ግዛት ያለውን ችግር ለመፍታት አንዳንድ ውይይቶችን እናድርግ የሚል ውይይት ነበረን። እሱን መሰረት በማድረግ ነው እንግዲህ ታላቁ አባታችን የአማራን የትግል ተምሳሌት የሆነውን ሜጀር ጀነራል ከፍ ያለው ደሴን ከጎኑ ባሉ ፋኖን ባዮች ፋኖ ባልሆኑ ፋኖ ነን ባዮች ተወግቶ ተገሎ ተሰውቷል። እኛ ይህን እንትን ታሪክ የዓለም ህዝብ እና የአማራ ህዝብ የዓለም ህዝብ እንዲያውቅልን እንፈልጋለን። እንደዚህ አይነት ጀግናዎች በተለይ ጎንደር ውስጥ ወደ ደቡብ አቅጣጫ በተለይ ያለውን ቀይ መስመር እየተባለ ሲጠራ ሁለት ሶስት ጊዜ በብልጽግና ጀኔራሎች ለከፍተኛ ጊዜ ውጊያና የአማራን ህዝብ ልዕልናን አዋርዳለሁ ብሎ የመጣውን የብልጽግናን መከላከያ ሲመክት የነበረ አባታችን ነበረ። እሱን አባት አጥተናል። ለቀጣይ ይህን ታሪክ በታሪክ የምንጽፈው እና የምንመዘግበው ሆኖ የዚህ ሰውዬ ታሪክ ዓለም ጽፎት ከመዝግቦ የማያልቅ ሀያል ታሪክ፣ እንደ አፄ ቴዎድሮስ፣ እንደ እነ ገብርዬ ትልቅ ታሪክ ያስመዘገበ የጦር ፋና መሪያችን ነው። ለቀጣይ ምን ይሆናል የሚለውን ነገር ለማስቀጠል ምናልባት እኛ የእሱ ልጆች ትግሉን እናስከትለዋለን። በልህና በወኔ በተለይ አማራ ብቻም ሳይሆን መላ ህዝቡ ነው። ሙት ሆነ ያዋረዳቸው ሜጀር ጀነራል ከፍ ያለው ደሴ የእሱን ትግልኛም ለማስከተል በቁርጠኝነት እዚሁ በንቅናቄ ነው እየወጣ ያለው። ይህን ይመስላል ወቅታዊ ሁኔታችን። እርግጥ ነው አው ጀነራል ከፍ ያለው ደሴ ላይ የተፈጸመው ድርጊት አሳፋሪም ጸያፍም ነው በያንስ ህግ ባይከስ ታሪክ ይወቅሳል ይሄ እውነት ነገር ነው እና በዚሁ አያይዘን ለቀጣይ አሁን ላይ ያለው እንደዚህ አይነት እንቅስቃሴዎች ለቀጣይ ምን አይነት ቅርጽ ይይዛሉ ምንስ እየሰራችሁ ትገኛላችሁ የጦሩን ስለንቦና እና ወደፊት አማራ የሚገጥመውን የህልውና ጉዳይ እንዴት እያስኬዳችሁት ትገኛላችሁ መልካም እንግዲህ፣ ለወደፊት ምን እናደርጋለን የሚለው ሰራዊታችን ባለበት ቁመና አለህና ወኔ ያስጨራሽ በሆነ መንገድ ይህንን የአማራ ጠላት የሆነውን የብልጽግናን ሰራዊት እየተፋለመ ይገኛል። አሁንም፣ ትናንትናም፣ ነገም ያለውንትን ይቀጥላል። ከዚህ ባለፈ ምናልባት በገዳዎች ጋር ተያይዞ የአለም ህዝብ በታሪክ አውቆልን ለጥያቄው መልሶ የእኛ የግብርዬ ክፍለ ጦር ብቻም ሳይሆን የአማራ ህዝብ ጥያቄ ነው። እንደ አይነት መሪዎችን በማጣታችን ልባችን ወደ ኋላ የማይመለስ መሆኑንም በዚሁ በድጋሜ እናሳውቃለን። ምናልባት በጊዜው እኛ ሀዘን ላይ ነው ያለ ነው። ይህንን ሀዘናችንን ሀዘን ላይ ነው ያለ ነው ብለን አልቆምንም። ህዝቡ አይደለም ሰራዊታችን፣ ህዝቡ በራሱ አሁን ሆብሎ የተነሳበት ሁኔታ ነው ያለው። እንግዲህ እንዳያችሁት በተለያዩ ሚዲያዎችም በሰፊው ትንታኔ እየተሰጠበት ነው ያለው የጀነራል ከፍ ያለው ደሴ ጉዳይ በአስቸኳይ ምላሽ መሰጠት መቻል አለበት የሚል ጥያቄም አለ የመላ ህዝብ ጥያቄያችን ነው ከእኛ በተጨማሪ እንግዲህ አንዳንድ ከአንድነት ድርጅት ጋር ተያይዞ ከህዝባ ድርጅት ጋር ተያይዞ ቢሆን እውነት ለመነጋገር ለአማራ የሚጠቅመውን ነገር እናደርግ ነው የምንለው በማን ሞት ነው እኛ ልንድን የምንችለው ስለዚህ እኔ አንድነት ድርጅትም ላይ ህዝባዊ ድርጅትም ላይ ያለው እንትን ቁማና ተስተካክሎ ይህን የአማራን ጥያቄ ምላሽ ብንሰጥበት የሚል እንትን እናያለን። ገዳዎቻችን ግን ፍርድ እንደተሰጣቸው እንፈልጋለን። በአራቱም ጠቅላይ ግዛት ውስጥ ያለ አማራ ፋኖ ፍርድ እንዲሰጥልን እንፈልጋለን። መልካም። በመጨረሻ ለአድማጭ ተመልካቾቻችንና ፋኖን ሀገር ውስጥ ሆነው ለሚደግፉ እንዲሁም ከባህር ማዶ ሆነው ለሚደግፉ አባላቶቻችንና ቤተሰቦቻችን ምን መልዕክት ታስተላልፋለህ? መልካም። እዚህ ጋር ተያይዞ እኔ የምሰጠው ሀሳብ ምንድን ነው? ይህን ትግል ለማስቀጠል የተወሰኑ ቡድኖች ወይም ደግሞ ግለሰቦች ሳይሆን የመላ ህዝብ የመላ ኢትዮጵያ የመላ አማራ የመላ ጎንደር፣ ጎጃም፣ ሸዋ ሕዝብ ጥያቄ ነው። ትግሉን እንደ ትግል ለማስቀጠል የሁሉም ሕዝብ ጥያቄ መሆኑን መሰረት አድርገን ነው እንግዲህ ወደ ትግል ስንወጣ። ስለዚህ ይህን ትግል ለማስቀጠል አሁንም ቢሆን አገር ውስጥም አገር ውጭም ያለ በተለይ ገብርዬ ክፍለ ጦር ላይ የተሰራብንን ሴራ በልዩ ትኩረት በልዩ ትኩረት ድጋፍ እየተደረገለት በፋይናንስ፣ በአቅም ግንባታ ስልጠና፣ በወታደራዊ ስልጠና ድጋፍ እየተደረገለት ይህንን ሰራዊታችንንም ይህንን ትግላችንን እንድናስቀጥል የሚልና በርካታ ምሁራኖች የጦር መኮንኖችም የምታውቁት ገዳይ ፍርዱን እንዲሰጥልን እንፈልጋለን። በቃ ፍርድ እንፈልጋለን። እኛ እኛ ገዳዮች አይደለንም። ጠላት ብሎ የመንትን ያልነውን እንኳን ይዘን መቶ ሀያ የመከላከያ ሰራዊት ሆኖችን እንኳን ማርከን በሰ- በመደበኛ ሰራዊት ካምፕ እየመገብን ልብስ እያለበስን ጥሩ አያያዝ እየያዝን ወደ ሀገራቸው መታወቂያ እየሰጠን ነው እየላክናቸው ያለ ነው ከኦሮሚያ ከደቡብ ከተለያየ ቦታ የሚመጡትን ስለዚህ ደግነታችን አሁንም የውስጡም ውስጡም የሀገር ውስጡም ወገኖቻችን ህዝቦች እንዲያውቅልን እንፈልጋለን። ለቀጣይ ድጋፋችሁ አይለይን፣ አብረን ተባብረን የአማራን ነፃነት እና ሉዓላዊነት እናስከብር የሚል ህዝብ ነው ያለኝ። ሲቀጥል የኢትዮጵያን ሉዓላዊነት እና ነፃነትም እንድናስቀጥል አገር ውስጡም አገር ውስጡም ያላችሁ ወንድሞቻችን ድጋፍ እንድታደርጉልን ማለት ነው። ጨርሻለሁ። አመሰግናለሁ። አመሰግናለሁኝ መልካሙ ሎው።